ትውላለች ደው እያለው አለች ቆይቷል። አንድ ወር ሆኖታል ብለዋሉ ነው ምትለው። እንግዲህ እሱ ያየችው ቲክቶክ ተጓስቶ ነው። ብቻ ትልቅ ልጅ ነው። አስር ዓመት ነው። ምና አስር ዓመት በዛ ነው። አይዞሽ ውሸትም ሊሆን ይችላል። ይሄኔ ወይ ብራልክ ብለሽ ወይ የሆነ ነገር ምንትን ብለሽ ይሆናል። ተረጋጊ ማ እንደማትልክ እና ተናግራለች እውነት በየትኛው ነው ብርማ ላኪልኝ ብሏት እንዳላከች ምናምንማ ተናግራለች እኮ እንደዚህ ሲሆን አንዳንዴ ለማስጨነቅ ምናምን እኮ የሚያረጉት ብዙ ነገር አለ ስለዚህ

አታልቅሽ መሲን፣ ልትጠራት እና ልንደውልልሽ። አታልቅሽ ቆይ፣ አንድ ጊዜ ይህንን በምሰታትርበት ሰዓት መጣችብኝ። ይቅርታ አድርጊልኝ፣ ያለሽበትን ሁኔታ ሳልረዳ ቀርቼ። ለመ ሸራ አድርጉላት፣ ስወዳችሁ

ማሬ ቆይ፣ ተረጋጊ። በቃ አይዞሽ፣ አሁን እናግዝሻለን፣ እንረጋሻለን። አሁን ግን አንቺ የምትሄጂበትን ነገር ነው የምንፈልገው። ምክንያቱም እንትን ነው ገብሻል፣ እንትን የለሽም። ምንድን ነበር ይሄ፣ ፓስፖርት የለሽ ምን የለሽ፣ ለ እንዴት ነው የምትሄጂው? የለኝም እኔ ነገ

አይደለም፣ መደወሉ ሳይሆን ዳን እየደወለልን እየደወለልነው ግን ስልኳ አይሰራም። የተሰጠን ስልክ ለዛ ነው። ለዛ ነው እንጂ የሚደውልል እዚህ ውስጥ ካናዳ መሄድ የምትፈልጉ ይላል። እዚህ ውስጥ ፎሎም ይጠይቃለ። እዚህ ውስጥ እንጃለ የሚላለ። እሺ ቀጥሉ። ካናዳውን እናንተ ሲቸገሩና ተቸግራችሁ የሚሰማችሁ ሰው ስትፈልጉ ሀቅ ያላችሁ ግን ሰው አይሰማችሁም። ሀቅ እያላችሁ ሰው አይሰማችሁም። እውነት እያላችሁ ሰው አይሰማችሁም። እንዲሁም ደግሞ ሰው እርዳታ ስትፈልጉ አገኙ። ምክንያቱም ሰው የዘራውን ነው የሚያጭደው። ሌላ ምንም ነገር የለውም። ሰው አሁን ለምሳሌ ሰው ላይ አሹፋችሁ ከሆነ እናንተ ሁልጊዜም ስትፈልጉ እርዳታ ይሾፍባቸዋል ቢኮስ ትናንትና ያሾፋችሁት ነገር ነው ተመልሶ ለእናንተ የሚከፍላችሁ ስለዚህ ሰው የዘራውን ነው የሚያጭነው ከይቅርታ ጋር ዛሬ የምትጽፉት ነገር ነገ ዋጋ ያስከፍላችኋል በነገራችን ላይ ምክንያቱም አንድ ሰው ተቸግሮ እያለቀሰ ህመሙን መሰማት ካልቻለው ሰው አይደለም ሰው ማለት የሰው ህመም የሚሰማው ነው ሰው ሰው ማለት በአምሳሉ እግዚአብሔር ፈጥሮናል የፈጣሪ ፍጥረቶች ነን ግን የሰውኛ ስሜት የማይሰማን ከሆነ ሰው አይደለን። እኛ ሰው ሳልሆን ብቻ ተፈጥረናል፣ ግን ሰው ያለኑን ፍጥረቶች ነን። ከይቅርታ ጋር አሁን እዚህ ውስጥ ፎሎ የምጠይቁ ሰዎች ሰው አይደላችሁ ታ። ነገ እናንተ የሆነ ነገር እርዳታ ስትፈልጉ አረጋሽት ነው የሚላችሁ ሰው ታጣላችሁ። ህዝብ ሞልቶ ተሰብስቦ ብር ቢኖራችሁ የየትኛውም ዘር ብትሆኑ የየትኛውም ቆንጆ ምናምን ብትሆኑ ማንም አይሰማችሁም። ምክንያቱም የዘራችሁትን ነው የምታጭዱት። እንደዛ ነው። ይህንን የማስተምራቸው ሰው እንድትወሩ ነው። እናቲ ሌላ ስልክ ላኩልሽ እናት ነው፣ ግን እያየች ዝም ትላለች። እየላከችልሽ ስልክ ተደውሎባት ጠብቋት በጣም ነው የሚያወሩት። ልካል ደግማ ትልካለች። በእናትህ ብርሃን

እየሰራ ቁጥር እየፈለግን ከሆነ እኮ ነው። የቁጥር ስሙ ትክክል ነው። ቁጥሩ ግን አይሰራም። እየፈለግን ነው። እሺ ኦኬ ላይ ከሌላ ላይ ምናልባት ተሳስቶ ነው። እሺ የእናት የአባት ዋቴቨር እንደገና ደግሞ ለህቷ ብር ልካለች። ጌዝ አይነት ቁጥር ጋይስ ሌላ ሰውን ሌላ ሰው እንዳታስገቡ እንዳታስገቡ። መጀመሪያ ሳናረጋግጥ እዚ ወሬ አንነሳ። ካላስ አገሯ መሄድ ትፈልጋለች፣ አገሯ እንድትሄድ ነው የምናደርገው። ሌላ እዚህ ወሮ መቶ ወሬ አይወር አላስወራችሁም። እዚህ ቤት ውስጥ አታው ሌላ ቦታ ሄዳችሁ አው ወታደሩን አስገቢው ከልጅን አስገቢው አትበሉ። አላስገባው። እኔ ማኔጅ ማድረግ የምፈልገው እሷን እንደ እናት መርዳት ነው። በቃ አለቀ። እንደ እናት አግዛት አለው። እንደ እናት ታግዟት አላችሁ፣ አገሯት ሄዳለች። በቃ ይህንን ነው። ከዛ ውጭ ከሊን አስገቢ ከሊን አስገቢ። ከዛ በኋላ ሞክረው እስኪ፣ ብቻ ያለው ሌላ ቁጥር ሞክረው፣ ባኔ ሞክረው፣ አክሰቡ የሚቅርት አኒ ማሬት ማድረግ ይችላል። ሲያቅታይ ትገባላችሁ። እርዳታ ስፈልግ አሁን ከኛ ከኛ የወጣ እርዳታ ሲሆን እናንተ ትመጣላችሁ። ይሄ አያስፈልግ። ተረጋ ጋይስ። የሚደረግላትማ ሊሴፓስ ይወጣላታል። ነጭ ወረቀቶች ላት ወደ ሀገሯ አንድት ግን ያ መሆን ምንድን ነው የምናደርገው፣ መጀመሪያ እናጣራለን። ኢትዮጵያ ሄዳ በእርግጠኝነት ለሀገር ናት ምናምን ብዙ ብር ነው የሚያስፈልጋት። እንሻላ እና ግዛት አለን ብዬ ያስባል። ሰላምሽ ብዛል አገሬ ለመተባበር እኮ ነው። ለዝርፍ ያመሰልሽ የሚዘረፍ የለም። ለትብብርም ስንፈልግ እንጠይቃለን። ትብብራችሁ እስኪ እስካሁን ትብብር አልፈልግም። እኛ ማንነቱ ያልታወቀ ሰው አያስፈልግም። አሁን እዚህ ጋር የሆነ ሰም ስም ስለተጠራ ለዛ ነው የሆነ ስም ስለተጠራ ያንን ነገር ማዛመት ፈልጋችሁ ነው። ለዛ አይቻልም። እዚህ ቤት አይሆኑም። እኛሁን የእናት ስሜት ነው እንጂ የሌላ አይነት ነገር የለብንም። አዎ ወሬኛ ለማለት ውዴ፣ እንደዛ ነገር ነው። ገብትሻል እንደዛ ያንቺ ስልክ ቢውሎኝ እኮ ነው የኔ። ሰባሰባቱ መጨረሻ የሴትዮዋ ሐዘን ሳይሰማቸው የሆነ ነገር ስለተጠራ ብቻ ያንን አታች ለማድረግ ፈለጉ ለዚህ ነው የእናትየዋ ስሜት አልተሰማቸውም እንደ እናት አላዘኑ አሁን የሚፈልጉት ምንድን ነው መሰላችሁ ወይሆን ይዘው ወዲያ ወዲ ወዲያ ወደዚህ ከዛ በኋላ እንደዚህ ከሌ ገዳይ ከሌ እንደዚህ ለማለት ያንን ስለፈለጉ ነው አይደረግም እኔ ቤት ደግሞ እኔ ምስማርት ነኝ ጅል አልመሰላችሁ እኔ ሙኝ አይደለም

ኦኬ፣ እሺ፣ እና እኛ እሷን ለማገስ ፈልጌ ነበረ እና ልጅ እንደዚህ እንትን ብሎብኝ አሞት እንደዚህ ሞተብኝ ምናምን ብላ መሰለኝ እንትን ስትል ትኬት ምናምን እንትን ማለት የለም። እና የሰማሽው ነገር አለ። ባሲ ቁጥርም እሰጥሻለው፣ የሌበርም ደግሞ እሰጥሻለው። ችግር የለው። ተደራረጉ እሺ አንዳንዶ መውጣት የሚባል ነገር ይሄ ጠፋለው በፍጹም እንዳታደርጊ ዚ እኔ መጥፋታ አትፈልግም በቃ ግን አገር ቤት ከመሄድ የሚገላግለኝ ነገር ካለ አማራጭ ካገኘ ብዬ ነው ወደዚ የገባሁት እንጂ ትክክለኛ ልጅ ይሄንን ነገር እንድጠቀም አትፈልግም ሚጣ ቁጥር ትስሽ ኢምባሲ ነገ አርብ ነው ሰኞ ደውይ የሚሉሽን ሰምተች ተመልሰች እኔና ደግሞ ሌላ ሰው ኳታር ያለ ሰው ፈልገን እንረዳሻለን። ችግር ችግር የለም እሺ እሺ እሺ እንትን አንቺ ፈለውስ አደርግሽ እምቢ አለ ናይ በቃ እኔ ያደርግሻል። በውስጥ ሀይል በልሽ መልሽላት። ፕራይቤቱ ነው መሰለኝ። አመሰግናለሁ ሳሪዬ። ምንም አደለም። ተመልሰት እሺ፣ ደግሞ እሺ እሺ። ጋይስ ደህና ደሩ፣ ሰላም ደሩ። ልውጣሉሽ የለ ባይ